አሁን 12ኛ ክፍል ከሆናችሁ ይህ ቪዲዮ ለእናንተ ነው። በማትሪክስ ፈተና ምክንያት ያላችሁን ጭንቀት፣ ፍርሃት፣ እንቅልፍ ማጣት እንዳለን እናውቃለን። ዶንት ዎሪ። በዚህ ቪዲዮ እንዴት በትክክል ማጥናት እንችላለን፣ እንዴት አድርገን ጭንቀትና ፍርሃታችንን እናስወግዳለን፣ ኤንድ ሞስት ኢምፖርታንትሊ ከማትሪክስ በኋላ ምን እናደርጋለን ብናልፍ ወይም ብንወድቅ የሚለውን እያንዳንዱን ብሬክዳውን እያደረግን እናያለን። የስ ኦፍኮርስ፣ በስትክክል እናተና አባት ወላጆች ይጠብቃሉ። ይሄ በትምህርት አያልፍም እባክህ ትምህርት ሳክስ ነው ምናምን አትበል። ምክንያቱም አትሊስት ወላጆች 15 ዓመት ነበር ለአንተ ይከሩ አንተን ለማሳደግ አንተን ለማስተባር ብለው ምሳቸውን ትተው እራሳቸውን ብቻው እየበሉ አድረዋል። ኢቨን ሳይኖራቸው እንኳን ለአንተ ለአዲስ ዓመት ለገና ለባዓል እያሉ ጫማና ተለያዩ ልብሶች ያስተውላል ሳይኖራቸው። ታዲያ እንዴት ማለፍ ጥሩ አይደለም ወይም ደግሞ በትምህርት አያልፍም ትላለህ? አትሊስት ለወላጆች እኮ ማለፍ አለ። እናትህ ወይም አባትህ እርግጠኛ ነኝ የምነግር ነገር አንተን ለማስተማር አንተን ለማስተዳደር ብለው ያልታከሙት ሕክምና ረጅም ጊዜ ይህን ያክል ወጪ ከማውጣ ልጅ ይድግበት ልጅ ይኑርበት ብለው ብዙ አይነት ማድረግ የነበረባቸውን ጤንነታቸውን ትተው አንተ እንድትማር አንተ እንድትሰራ አንቺ እንድትሰሪ አንተ እንድትማር ኢንቨስት አድርገዋል። ሶ ታዲያ ይሄ ሁሉ ነገር ከተፈጠረ በኋላ ምናልባት ሞክረ አጥንተ በደንብ አድርገ ሞክረ ለፍተ ስትወድቅስ ው ላስ ኖርማል ነው። ምክንያቱም ላስት ታይም ምናምን ያ ተማሪዎች ነበር ያለ ስ ኖርማል ግን ለፍቼ ደክሜ ነው የወደቅኩት የምትለው ምን ምን ነገሮችን መጀመሪያ ስታደርግ የመጀመሪያው ፕሮፐርሊ እንዴት እንደሚጣና አውቀህ ስታጠና ረጅም ሰዓት ቲክቶክ እየተጠቀም ገን አጥንቼ ለፍቼ ነበር ለትላትችል ብዙ አይነት ጌሞችን በዚህ እድሜ 12ኛ ክፍል ሆነ እየተጫወት 12ኛ ክፍል ሆነ ኳስ እየተራገጥ 12ኛ ክፍል ሆነ ማቹሪቲ ሌቭል ላይ ሆነ የማይሆኑ የነርድ ስራዎችን ይሰራ እኔ ለማጥናት ለማለፍ ሞክር ያለው ማለት ሼም ቢኮዝ አንተ እንዴት ማጥናት እንዳለብህ ስላላወቀው ነው። ሶ እንዴት ነው የሚጠናው እንዴት ነው ለሚጠናው ለምትሉት ማንኛውም ነገሮች እዚ ጋ የኮሚዲያን የኮሜዲያን እሸቱ መለሰን የአጠናን ዘዴ ቪዲዮን አስቀምጠንላችኋል። ቀጣይ ከዚህ ቪዲዮ በኋላ ታዩታላችሁ። እኛ መቋሚያዎች ሪሰርች የተደረገ ወይም ደግሞ ሪሰርጅድ ቤዝ የተደረገ ነገር ከምናቀርብላችሁ ከሰዎች ኤክስፔሪየንስ ጋር ፕላስ የሚንሆን ሾው ስ ትክክል እዚህ ቪዲዮ ጋር አቅረበንላችሁ። ሶ ይሄ ሙሉ የአጠናን ዘዴ ቪዲዮ ነው ማለት ነው። ሁለተኛ ጭንቀታችንን እንዴት እናስወጣ? በመጀመሪያ ይህ ጭንቀት የሚያበቃው ልክ ማትሪክስ ፈተና ተፈትናችሁ እንደጨረሳችሁ። ይህ ጭንቀት መቼም ሊቆም አይችልም። ምናልባት በወድቅስ፣ ምናልባት ባልፍስ፣ ወይኔ ከወደኩ ደግሞ ጎረቤቶች ይጠይቁኛል፣ ወዳጆች ይጠይቁኛል። እንደውም በደንብ አውቃለሁ፣ አንተ ልትፈተን ስትል አይዞ ይሄ ፈተና ቀላለሁ፣ ምንድን ነው ኖርማል ነው ምናምን ይሉና ልክ ከተፈጠንክ በኋላ ኤቭሪዋን ኮልሹ። ልክ ይህ ውጤት እንወጣዋል እንትን አለፈ የአጎቴ ወንድም የአጎቱ ልጅ ደውሎ አለፈ፣ ዱር አለፈ፣ እናት አለፈ፣ ሰው አለፈ፣ አለፈት፣ ወደቀች እንደምትባሉ፣ አይ ኖ ሶ። ይሄ ነገር ግን ጭንቀት የሚያበቃው እነዚህ ስትረሶች ግን አትሊስት መቀነስ ትችላላችሁ። ሶ እንዴት ነው መቀነስ? የመጀመሪያው የማትሪክስን ጭንቀት ለማላቀቅ ረጋ ባለመንፈስ ረፍት ማድረግ ያስፈልጋል አንድ ተፈታኝ ወይም ደግሞ ትልልቅ ነገሮች ላይ የሚቀርብ ፕሬዘንቴሽን ያለበት ሰው ትክክል ወይም ደግሞ ሬጉላር የሚባል እንቅልፍ መተኛት አለበት ሬጉላር እንቅልፍ የሚባለው ከ6 ሰዓት እስከ 8 ሰዓት ሲሆን አንድ ሰው በቀን በተለይ እናንተ ማትሪክስ የምትፈተኑ ተማሪዎች ካጠናችሁ በኋላ አትሊስት ከ6 ሰዓት እስከ 8 ሰዓት ረፍት ማድረግ አለባችሁ አንዳንድ ሰው ረፍት የሚመስለው ካጠና በኋላ ዳይሬክትሊ አልጋ ላይ ጋደም ብሎ ሶፋ ላይ ጋደም ብሎ ቲክቶክ መጠቀም ነው። ኖ ኔቨር ን ኤቨር። ያኔ በምትጠቀመው ቲክቶክ በምትጠቀመው ጊዜ ማይንዳችሁ ሾርት ሜሞሪ የሚባልና ና ሎንግ ሜሞሪ የሚባል ተርሞች አሉ። ሾርት ሜሞሪ የሚባለው ተርም ማይንድ ላይ በሾርት ባጭር የምንቀመጥበት፣ ለምሳሌ እቃ ሲወድቅብን የሆነ ነገር ሀፕን ትንንሽ ነገሮች ሀፕ ሲያደርጉ ማይንድ ሾርት ሜሞሪ ላይ ብቻ ነው ሴቭ የሚያደርገው። ያኔ ሾርት ሜሞሪ ላይ ሴቭ ካደረገው በኋላ እናንተ ወደ ሎንግ ሚሞሪ የሚከትላችሁ እረፍት ወይም ደግሞ እንቅልፍ ስትተኙ ነው። ስለዚህ ባይ ኤኒ ቻንስ ወደዳችሁም ጠላችሁም እንቅልፍ መተኛት ያስፈልጋል። በመጀመሪያ ጭንቀትን ሪሊፍ ያደርጋል። በሁለተኛ እረፍት በምታገኙ ጊዜ እነዚያ ያጠናችሁ ግብአቶች መጀመሪያ ስቴፕ ላይ እንዴት እንደሚጠና ካጠናችሁ በኋላ መጀመሪያ ዳይሬክት መሄድ ያለባችሁ ወደ እንቅልፍ ነው። ልክ እንቅልፍ ስትተኙ ማይንድ ሴታችሁ ከሾርት ተርም ያጠናችሁት ነገሮች ከሾርት ተርም ወደ ሎንግ ተርም ሽፍት ያደርገዋል። ሌላኛው ደግሞ ጭንቀትን ሪሊፍ የማድረጊያ ወይም ጭንቀትን የመቀነሻ ዘዴው 60 በመቶ የሶሻል ሚዲያ አጠቃቀማችንን መቀነስ ነው። ቲክቶክ፣ ኢንስታግራም፣ ፌስቡክ ሾርትስ፣ ዩቲዩብ ሾርትስ፣ እነዚህ ነገሮች ቤዚካሊ መቆም ሳይሆን 60 ፐርሰንት መቀነስ አለባቸው። ከቻላችሁ ብታቆማቸው በጣም መልካም ነው። ለምን ካላችን በእነዚህ ሁለት ፋክቶች እነግራቸዋለሁ። ልብ ብላችሁ ካያችሁ ሾርት ቪዲዮ የሚያይ ሰው ወይም ቲክቶክ እና ኢንስታግራም ሾርት ዩቲብ ሾርት የሚጠቀም ሰው ማይንሴቱ ሾርት ተርም ማይንሴት ሁሉንም ነገር ሴቭ ማድረግ አይወድም ኮንሲስተንት ሆኖ የመቀጠል እድሉ በጣም ዝቅተኛ ነው 60 በመቶ በምትቀንሱበት ጊዜ የሶሻል ሚዲያ ዩዘቻችሁ አትሊስት በቀን 30 ደቂቃ ከሆነ በጣም በቂ ነው ታዲያ ይህ ነገር ችግር ምን ያመጣል ካላችሁ የመጀመሪያው የምታጠኑትን ነገሮች በሙሉ ፎርማት የማድረግ እድሉ በጣም ከፍተኛ ነው። ስለዚህ መጀመሪያ ማድረግ ያለባችሁ ነገር ከጠናችሁ በኋላ በፍጹም ሶሻል ሚዲያ መጠቀም የለባችሁ። ሶ ማድረግ ያለባችሁ የመጀመሪያ ነገር ቢኖር ቀጥታ ወደ እንቅልፍ መሄድ፣ ፕላስ ደግሞ የሶሻል ሚዲያ ይዜጃችሁን ወይም እንደዚህ ማህበራዊ ድረገጽ የሚባሉትን 60 በመቶ መቀነስ ነው። ማን ሶሻል ሚዲያ ኤቭሪታይም አለ ዲስትራክሽን። ይሄ ማትሪክስ በፍጹም አይጠቅም። ስለዚህ አትሊስት አሁን ባላችሁ ትሪ ዊክስ ኤንድ ፕላስ ያንን ነገር በደንብ ተጠቅማችሁ ፈተና ፓስ ማድረግ ትችላላችሁ። ልክ ሶሻል ሚዲያ አጠቃቀማችሁን ስትቀንሱ ማይንዳችሁ ፎከስ ማድረግና ብትንትንትን ያለውን ዓለም የመተው ድሉ በጣም ከፍተኛ ነው። ሪሰርች ላይ እንደምናየው ሪሰርች ላይ እንደምናየው ከ60 ፐርሰንት የሚሆኑት ሰዎች በላይ ፎከሳቸውን ኮንትሮል ማድረግ እንደሚችሉት። ስለዚህ እናንተም ይህንን የሶሻል ሚዲያ ወይም የሾርት ሚዲያ ዩዜጆችን በምታቆምበት ጊዜ ማይንዳችሁ ኮምፕሊትሊ ፎከስ ወደ ማድረግ ሌቭ ላይ ይደርሳል። እስካሁን ሶሻል ሚዲያ ዩዜቻችን በ60 ፐርሰንት ቀንዙት እና እንኪፍ አትሊስት ከ6 ሰዓት እስከ 8 ሰዓት ሬጉላርሊ ፐርደይ ደይ ተኙያቸው። ሌላኛው ስም ከዚህ በኋላ የምነግራችሁ ነገር በወረቀት ላይ እስክሪብቶና ወረቀት በመያዝ ጻፉ። እሱ አሁን ይህንን ሁሉ ነገር አደረገ፣ እናጠናለን፣ ሶሻል ሚዲያ ዩዜጃችንን ቀንሰናል፣ ከሰዎች ጋር የምንገናኝበት ጊዜ ትንሽ ነው፣ በቀን ከስድስት ሰዓት ከስምንት ሰዓት እንቅልፋችን እንተኛለን። እሱ ከዚህ በኋላ ምን ያስፈል፣ እነዚህን ሁላ ቤዝ የሚያደርግልን ነገር ፕላን። ፕላን ማለት ከፈተናው ከማትሪክስ ብወድቅስ እና አልፈስ ተብሎ ሁለት አይነት ፕላን ያስፈልጋል። አስተው ይህንን ነገር እስክሪብቶና ወረቀት በመያዝ ልብ ብላችሁ ያዳመጣችሁ ይጻፉት። ብዙ ሰው ፕላን ማድረግ ማለት አንደርስታንድ፣ ፕላን ማድረግ ማለት ምን ማለት ነው? ፕላን ማድረግ ማለት ተብሎ ሁለት ካታጎሪ ያላቸው ፕላኖች በምን በምን መገደብ አለባቸው የሚለውን ፕላን ኤ ወይም ዋት ኢፍ አይ ፌል የሚለው ላይ መስራት ያለባችሁ ነገሮች ከወደቃችሁ ምን መማር እንዳለባችሁ፣ ምን ማድረግ እንዳለባችሁ፣ ፍሪታይማችሁን ምን ማድረግ እንዳለባችሁ፣ ፐርሰናል ሄልዛችሁ ላይ ፐርሰናል ኤዱኬሽናችሁ ላይ ምን ምን ማድረግ እንደምትችሉ አይምሮአችሁ ውስጥ ብቻ ሳይሆን ወረቀት ላይ ተጽፈው መቀመጥ አለባቸው። ሶ ፕላን ቢ ደግሞ ዋት ኢፍ አይ ፓስ ካለፍን በኋላ ስ እሺ ምንድን ነው የምናደርገው? ካለፍን በኋላ ይሄን ኮርስ ለመማር አስቤያለሁ። ስለዚህ ሁለቱንም ፕላን አድርጋችሁ መያዝ አለባችሁ። ምክንያቱም እናንተ ፕላን ካላደረጋችሁ ዘጠና በመቶ የሚሆኑት ከማትሪክስ በኋላ ያሉት ተማሪዎች ዲፕሬሽን ውስጥ ገብተዋል። ምክንያቱም ሶሻል ሚዲያ ላይ ሾርቲንግ ነው የሚያዩት። ሶሻል ሚዲያ ላይ ብዙ ባድ ነገር ነው የሚያዩት። ሶሻል ሚዲያ ላይ ሾርት ማይንድ አላቸው፣ ፎከስ የላቸውም። ሶ አፍተር ማትሪክስ ከወደቁ በኋላ ብዙ አይነት ፕሮብሌሞች ፌስ ያደረጋል ምክንያቱም እነሱ የሚያውቁት አይ ዊል ቢ ሰክሰስፉል ማን ዶ ወሪ እኔ ብቻ ዩኒቨርሲቲ ስገባ ዩኒቨርሲቲ ያው ፌል አርጋለሁ በ25 ዓመት ልጴት ይኖረኛል በ27 ዓመት ልጆች ወልዳለሁ። ና ቢሊዮነር ነ እና መልች ቢሊዮነር ዓለም እናንተ እንደምታስቡት አ ኦፍኮርስ ፕላን ስ ቤስት። ምክንያቱም ፕላን ማድረግ ለዛ ፕላን የሚደረገውን መስዋዕትነት። ብዙ ሰው ስለማይከፍለው አይሆን። ለምሳሌ ይቻላል ይሆናል። ኦፍኮርስ ይቻላል ኦፍኮርስ ይሆናል። የሚሆኑ በጣም ብዙ ሰዎችን አይተናል። እነ ኮሜዲያን እሸቱ፣ እነ ፍጹም ፍስሐ፣ እነ ጄፍ ቤዞስ አማዞን ባለቤት፣ እነ ኤሎን መስክ፣ እነ ቢል ጌት እያንዳንዳቸውን ያላቸውን ስክሴስ ያደረጉትን ፕሩፍ የሚሆነ ነገሮችን አይተናል። ግን እነሱ ፕላን ካደረጉ በኋላ ዴዲኬትድ ሆነው ስለሰሩ እንጂ በሞቲቬሽን የሰራለሁ ይሆናለሁ ከአምስት ዓመት በኋላ ስላለሁ አይደለም። ፕላን አደረጉ፣ ንቴክ አክሽን። ሶ አሁን እነዚህ ያወራናቸው ነገሮች በሙሉ በጣም ከባድና ውስብስብ ነገር ሊመስላችሁ ይችላሉ። ዶንት ወሪ ማትሪክስ ቴስት ግን የሚለየው ህይወታችሁ መጨረሻ ሊሆን አይገባ። ሶ ይህንን ሁላ ነገር አድርጋችኋል፣ አልፋችኋል፣ ሜቢ ወድቃችኋል፣ ሜቢ ሳምቲንግ ዳሳር። ካለፋችሁ ኮንግራቹሌሽን፣ ከወደቃችሁ ደግሞ እግዚአብሔር ልናት የተሻለ ነገር አስቦ ነው። ሶ እዚህ ጋር ግን ፎከስ ማድረግ ያለባቸው ይህንን ሁሉ ነገር ካደረጋችሁ በኋላ ሪል ወርልድ የሚባል ቾዛለ እናንተ አሁንም ማይንድሴታችሁ ያለው ከዘጠኝ እስከ 12 የነበረው የሃይ ስኩል ሜንታሊቲ ነው። አረ እንደዚህ አደርጋለሁ፣ እንደዚህ እሆናለሁ ማመን ምን አንተ ሀይስኩል ስኩል ላይ ሆነ ያሰብከው ሀይ ስኩል ላይ ይሆናል ብለህ ፕሮሲጀር ያወጣቸው ነገሮች በሙሉ አይሆኑም። ለምን? የመጀመሪያ ነው ሪል ወርልድ። ሪል ወርልድ ማለት እናንተ ከምታውቁ በፍጹም የተለየ ነው። ወርልድ ላይ ስትገቡ በቃ የቢዝነስ ጫማ መሸጥ ትጀምራለህ። ምና ብላችሁ ስትጀምሩ? ፋይናንስ እንዴት እንደሚሰራ አታውቁም። እንዴት ከገበያው ጋር ከገበያው ከአምጪ ተቀብላችሁ የምታከፋፍሉ፣ ምናልባት ጫማው የምትሰሩ እንዴት እንደሚሰራ አታውቁም። አንድ ፕላስ ኦልሶ

ስለዚህ መሰረታዊ የሆኑት ነገሮች ቢኖሩ እነዚህ ቤዝ የተባሉትን ነገሮች ማወቅ መተግበር ያስፈልገናል ማለት ነው። ሪል ወርልድ እናንተ እንደምታስቡ አይደለም። እውቀት ላለው ሰው፣ ታይም ላለው ሰው፣ ራሱን ኢንቨስት ለሚያደርግ ሰው ብቻ የታደለች ነው። እናንተ በሞቲቬሽን እችላለው አደርጋለሁ ይሆናል ምናምን ብላችሁ ሪል ወርልድ ላይ ስትገቡ ሁለት በመጨረሻ ካለፋችሁ ኮንግራጁሌሽን። ካላለፋችሁም ደግሞ እግዚአብሔር ለእናንተ የተሻለ ነገር አዘጋጅተዋል። ግን አደራ በጸሎት ቤቱ ሄዳችሁ የጠየቃችሁን ለምናችሁ፣ በጣሪያችሁን ጠይቃችሁት ያለፋችሁትን ፈተና እዛው በቤቱ እዛው በመቀደሱ አክብራችሁ ያለፋችሁ ጊዜ አመስግኖት እንጂ ክለብ ቤትና ወዘተ እየሄዳችሁ ጊዜያዊ ስሜትን ለማየት ብቻ በመጨፈር አታመስግኖት። ለምናችሁ የሰጣችሁ፣ ለምናችሁ የሰማችሁ፣ እሱ ቤት ሄዳችሁ አክብሩት። መቋሚያዎች ነን፣ እንዳትፈሩ። ማትሪክስ ዝ ኖርማል ቴስት እንዳትፈሩ። ጀግኖች በርቱ፣ እግዚአብሔር ከእናንተ ጋር። መቋሚያዎች ነን።